የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን፣ አገው ሚዲያ ዛሬም እንደ ትላንት ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ስናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያም አበይት ርዕሶችን እነሆ። የአዊ ብሔረሰብ አስተዳደር ዞን አመራሮችና ፋኖ በአገው ሕዝብ ላይ ተባብረው በሚመስል መልኩ አንደኛው ከፍተኛ የሆነ ሰብአዊና ቁሳዊ ውድመት ሲፈጽም፣ ሌላኛው የደረሰውን ሰብአዊና ቁሳዊ ውድመት እየሸፈኑ መሆናቸውን የአንበላ ከተማ አካባቢ አርሶ አደሮች ተናገሩ። በጥልቀት የምንቃኘ ዋነኛው ጉዳይ ይሆናል? በአማራ ክልል የዳኝነትና የፍትህ ስርዓቱን ለማሻሻል የሚያስችሉ ተግባራት እየተከናወኑ መሆናቸው ተገልጿል። ይህንንም የምንቃኘው ይሆናል። የፕሪቶሪያዊ ሰላም ስምምነት አደጋ ውስጥ መሆኑ ተገለጸም። ክብራትና ክብራን ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁንም በቀጥታ ወደ ዘርዘር መረጃው እናልፋለን። መልካም የዊ የአዊ ብሔረሰብ አስተዳደር ዞን አመራሮችና ፋኖ ባገ ህዝብ ላይ ተባብረው በሚመስል መልኩ አንደኛው ከፍተኛ የሆነ ሰብአዊና ቁሳዊ ውድመት ሲፈጽም ሌላኛው የደረሰውን ሰብአዊና ቁሳዊ ውድመት እየሸፈኑ መሆናቸውን ያንበላ ከተማ አካባቢ አርሶ አደሮች ተናገሩ። ስማቸው ለደህንነታቸው ሲባል እንዳይጠቀስ የጠየቁን የአንበል አካባቢ ኗሪዎች ባለፈው ቅዳሜ በሁለት ሰዎች መካከል በነበረው ደም መገባባት ሲገዳደሉ፣ የፋኖ ቡድን ባየህ ጓጉሳ ወረዳ አንበል አካባቢ በእርሻ ቦታ ላይ ከብት በማገትና እህል በማሰባሰብ ላይ የነበሩ ዘጠኝ ሰዎችን ባገውነታቸው ብቻ ምንም የማያውቁ ንጹሐን ሰልፋ ሲይዘው ሲረሽኑ ሰባቱ ሕይወታቸው ወዲያውኑ ማለፉን ገልጸው ሁለቱ ደግሞ እስካሁን ድረስ ሕይወታቸው ሳያልፍ በስቃይ ውስጥ ይገኛሉም ብለዋል። እነዚህ የመረጃ ምንጮቻችን የዞኑ አስተዳደር የበላይ አካል ይህንን ባገው ህዝብ ላይ የሚፈጸመውን የዘር ማጥፋት ወንጀል ከመግለጽ የተቆጠበውና የደበቀው በተፈጸመው የንጹሐን ግድያ ላይ ትኩረት ባለመስጠት ወይም የበላይ አለቆቻቸውን ላለማስቀየም ነው ሲሉ በዞኑ አስተዳደር ላይ ያላቸውን ጠንካራ ትችት ሰንዝረዋል። በሌላ መረጃ የአገባዊ ዞን አስተዳደር ባገው ህዝብ ላይ አፈና እያደረጉ መሆናቸውን ከቻግኒ ከተማና አካባቢው የመረጃ ምንጮች ተናግረዋል። በዚህም የአፈናና የስራት እርምጃ ግንቦት 7 ቀን 2017 ዓ ም ወጣቶች ተይዘው በቻግኒ ከተማ ፖሊስ ጣቢያ እንደታሰሩም ተገልጸዋል። ገሚሶቹ ደግሞ በዞኑና በከተማ አስተዳደሩ ባለሥልጣናት እየታደኑ መሆናቸውንም ምንጮቻችን አረጋግጠዋል። አገው ሚዲያ የአገው ወጣቶችን ለማሰር የዞኑ አስተዳደር እየተንቀሳቀሰ መሆኑን ግንቦት 7 ቀን 2017 ዓ.ም ዘግቦ እንደነበረ አይዘነጋም። በአገው ሕዝብ ላይ የሚፈጸመው ግድያ፣ እገታና ዘርፊያ ተጠናክሮ የቀጠለ ሲሆን በጃዊና በቋራ ወረዳዎች ላይ ግንቦት 7 ቀን 2017 ዓ.ም ፋኖ ከፍተኛ ዘርፊያ መፈጸሙን የአገው ሚዲያ ከቦታው ማረጋገጥ ችሏል። ራሱን ጃዊ መተከል አራተኛ ክፍለ ጦር ነበልባሉ የነጋሽ ብርጌድ በሚል ስም የሰየመው ጽንፈኛው ቡድን በቀን 07092017 ዓ.ም ተመረተ ከጠዋቱ 12 ሰዓት ወደ ጃሄማላ ከተማ በመግባት ከፍተኛ ዘርፊያ መፈጸሙን የመረጃ ምንጮቻችን አረጋግጠዋል። በሌላ በኩል የፋኖ ደጋፊ ሚዲያዎች በበኩላቸው በህዝብ ላይ ያደረሱትን ጉዳት ባይገልጹም ጃሄማላ ከተማ በ12 ሰዓት መግባታቸውን ጠቅሰው የመከላከያ ሰራዊትን የሻለቃ አመራርን ጨምሮ በርካታ የጠላት ኃይልሙትና ሙትና ቁስለኛ ማድረግ መቻላቸውንም ገልጸዋል። የአገዋዊ ዞን አስተዳደር ደግሞ ይህ ሁሉ ግፍና በደል ሲፈጸም ቤተሰባዊ በሚመስሉ ስብሰባዎች ላይ እየቀረቡ ሰላም ሰፍነዋል እያሉ ባገው ህዝብ ላይ ከፍ ፍተኛ ሴራ እያሴሩ ይገኛልም ተብሏል። በተያያዘ መረጃ አገው አዊ ዞን በጓጉሳ ሽኩዳድ ወረዳ አዲሴ በምትባል ትንሽ ከተማ አካባቢ ራሱን ቲሊሊ ዘንገና ብርጌድ በሚል ስም የሰየመው ጽንፈኛው ቡድን ህዝቡን እያሰቃየ ከመሆኑም በላይ መንገደኞችን ከመኪና እያስወረደ እያሰቃየ እና መኪኖቹን አስቁሞ ገንዘብ እየተቀበሉ መሆናቸውን የአይንማኞች አረጋግጠዋል። ይህ ሁሉ የሚፈጸምበት ስፍራ ከዞን ዋና ከተማ እንጅባራ ከ10 ኪሎ ሜትር በላይ አይበልጥም። በብሔረሰብ አስተዳደሩ ሁሉም ወረዳዎች በዳንግላ ወረዳ፣ በዚገም ወረዳ፣ ፋግታ ለኮማ ወረዳ፣ ባንጃ ወረዳ፣ አንከሻ ጓጉሳ ወረዳ እና ጓጉሳ ሽኩዳድ ወረዳ እንዲሁም በተለያዩ አካባቢዎች ከፍተኛ ችግር ቢኖርም የዞኑ አመራር ግን ከህዝብ ጥቅም ይልቅ ለግል ጥቅሙ እየተንቀሳቀሰ መሆኑን ታማኝ ምንጮች አረጋግጠዋል። ይህንን ሁሉ የሕዝብ ችግር ችግር ገልጾ ያውቅም፣ ሲሉ የመረጃ ምንጮቻችን አረጋግጠዋል። በአማራ ክልል የዳኝነትና የፍትህ ስርዓቱን ለማሻሻል የሚያስችሉ ተግባራት እየተከናወኑ መሆኑ ተገለጸም። በአማራ ክልል የፍርድ ቤቶችን አገልግሎት የማዘመን ተግባር በማጠናከር የዳኝነትና የፍትህ ስርዓቱን ይበልጥ ለማሻሻል የሚያስችሉ ተግባራት በመከናወን ላይ እንደሚገኙም ተገልጿል። በአማራ ክልል ውስጥ በሚገኙ ዩኒቨርሲቲዎች የህግ ትምህርት ቤቶች የኮንሰርት የምስረታ መርሃ ግብርም ተካሂዷል። በመርሃ ግብር ላይ የክልሉ ጠቅላይ ፍርድ ቤት ፕሬዚዳንት አቶ አለማን ታግደው እንደገለጹት ለክልሉ የዳኝነትና የፍትህ ስርዓቱን ለማሻሻል በይበልጥ የሚያስችሉ ተግባራት እየተከናወኑ ይገኛል ሲሉም ተሰምተዋል። ለዚህም ተቋማትን ዘመን በሚመጠን አግባብነት መገንባት፣ ዲጂታላይዜሽን መተግበርና የተለያዩ አሰራሮችና አዋጆችን የማሻሻል ተግባር ተጠናክሮ መቀጠሉን ያብራሩ ሲሆን በክልሉ ውስጥ የሚፈጸሙ ተግባራት ግን በተቃራኒ መሆኑን ተገልጋዮች በየጊዜው ሲያማርሩ ይደመጣሉም። የኢትዮጵያ ብሔራዊ ምርጫ ቦርድ ከፓርቲነት የሰረዘው ህወሀት፣ በእንግሊዝኛ ቋንቋ ባሰራጨው ደብዳቤ የፕሪቶሪያው የሰላም ስምምነት አሸማጋዮች ሁኔታውን የሚመለከት አስቸኳይ ስብሰባ እንዲቀመጡ ሲል ጥሪ አቅርበዋል። ህዝበ ወያኔ ሐርነት ትግራይ ለአፍሪካ ህብረትና የተለያዩ ተቋማትና የስምምነቱ አፈጻጸም ተከታዮች ላላቸው በጻፈው ደብዳቤ ህዝበ ወያኔ ሐርነት ትግራይና የኢትዮጵያ ፌዴራል መንግስት በፕሪቶሪያው የሰላም ስምምነት መሰረት እርስ በርስ እውቅና ተሰጣጠዋል ሲል ገልጸዋል። ነገር ግን አሁን እየታየ ባለው ሁኔታ የፌዴራሉ መንግስት መንግስት ይህንን እየጣሰ ነው ሲል ህዝበ ወያኔ ሐርነት ትግራይ ክስ አቅርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 6 ቀን 2017 ዓ ም ህዝበ ወያኔ ሐርነት ትግራይ ህወሀትን ከፖለቲካ ፓርቲነት ሰርዣለሁ ሲል መግለጹ ይታወቃል። ይህንን አስመልክቶ የተለያዩ አካላት ሙያዊ የሆነ ማብራሪያ እየሰጡ ይገኛል። ሙያዊ ማብራሪያ ከሰጡ የሕግ ባለሙያና የሰብዊ የሰብአዊ መብት ተሟጋቾች መካከል አቶ ያሬድ ኃይለ ማርያም አንዱ ሲሆኑ የህወሀት ጉዳይ በደረቀ ሕግ ሳይሆን በፖለቲካዊ መንገድ መታየት ነበረበት ሲሉ ገልጸዋል። በኢትዮ ያሉ የፖለቲካ ፓርቲዎች የተለያየ ዕድሜ የአመሰራረት ታሪክና ቁመና እንዳላቸው የገለጹት ባለሙያው እነዚህም ፓርቲዎች በአንድ ጠረጴዛ ላይ ያስቀምጦ በአንድ ህግ ብቻ ማየት ተገቢ አይደለምም ብለዋል። የፕሪቶሪያዊ የሰላም ስምምነት በራሱ የህወሀትን ጣፋንታ መበየን ሲገባው ይህንን ጉዳይ ጨምሮ ስምምነቱ ያላያቸውን ያልተብራሩ በርካታ ጉዳዮች አሉ ያሉት ባለሙያው ስምምነቱ ጥቅል ጉዳዮችን ብቻ የያዘ ስለሆነ በሌሎች ሰነዶች መብራራት ነበረበት በማለት ያለውን የህግ ክፍተትም ገልጸዋል። ምርጫ ቦርድ በህወሀት ላይ የሚያነሳቸው ጥያቄዎች ሰዎች ህጉን የተከተሉ ሲሆኑ በህወሀት ላይ የሚነሱ ጉዳዮች ደግሞ ፖለቲካዊ ናቸው ሲሉ ሙያዊ ግምገማ አስቀምጠዋል። እንደ አዲስ ፓርቲ መመዝገብ የለብኝም፣ ለረዥም ጊዜ የነበረ ፓርቲ ነው፣ እንደ ነባር ፓርቲ ነው የምንቀጥለው እንጂ ዛሬ እንደሚመሰረት አዲስ ፓርቲ አዲስ መዝገባ ማድረግ የለብንም ነው የሚለው ህወሀት። የህወሀት ጉዳይ መፈታት የነበረበት በፖለቲካ ብቻ ነው ሲሉ አጽንኦት ሰጥተዋል። የህወሀት ጉዳይ የፖለቲካ መፍትሄ ብቻ ነው የሚያስፈልገው፣ እንዲህ አይነት ችግር ደረቅ በሆነ የህግ አንቀጽ ልትፈታ አትችልም ያሉት የህግ ምሁሩ ህወሀት ቢሮ ብቻ ከፍቶ አባላትን ሲር ማስፈረሞ እና አሰባስቦ በምርጫ ቦርድ መመዘኛ ተመዝግቦ የተፈጠረ ድርጅት አይደለም በማለትም በሳል ማብራሪያ ሰጥተዋል። ህዝበ ውያኔ ሐርነት ትግራይ ግዛት የያዘ የታጠቀ ኃይል ያለው በታጠቁ ኃይሎች የተፈጠረ ድርጅት ነውም ብለዋል። ለዓመታት ያክል ማንም ፈቃድ ሳይሰጠው በትግሉ ተመስርቶ ሀገር አስተዳድሮ የመጣ አካል ነው ሲሉ ማክለዋል። የህግ ምሁሩ ኢትዮጵያ ውስጥ ያለው የፓርቲዎች ልዩነት አንዳንዶቹ ግዛት አላቸው፣ እንዲሁም የታጠቀ ኃይል አላቸው ሌሎቹ ደግሞ ቢሮና ባል ብቻ ይዘው የሚቀመጡ ናቸውም ብለዋል። እኩል የሆነ ቁመና የሌላቸው ተፎካካሪ ኃይሎች ናቸው በማለትም የሀገሪቱን የፖለቲካ አሰላለፍ በጥልቀት አንስተዋል። የዚህ አይነት የተዘበራረቀና የተለያየ ቁመና ያላቸውን ፓርቲዎች እኩል በአንድ አይነት ህግ መዳኘት አስቸጋሪ እንደሆነም ገልጸዋል። ምክንያቱም ህጉ እኩል ነው የሚያቸው ባህሪያቸውና አፈጣጠራቸው ግን የተለያየ ነው በማለት የልዩነቱን ስፋት አሳይተዋል። ለዚህም ብቸኛው መፍትሄ የፖለቲካዊ ውይይት ነው ሲሉም ደምድመዋል። የፕሪቶሪያው ሰላም ስምነት አደጋ ውስጥ ነው ሲሉ የዩኤስ የፖሊሲ ኤክስፐርት ለሴኔት አባላቱ ገለጸም። ግንቦት አራት ቀን 2017 ዓ.ም በሴኔቱ የውጭ ግንኙነት ኮሚቴ በምስራቅ አፍሪካ ላይ ያተኮረ ችሎትን በተመለከተ ንግግር ያደረጉት የውጭ ግንኙነት ምክር ቤት ባልደረባ ሚሸል ጋቪን በኢትዮጵያና በኤርትራ መካከል ያለውን ደካማ የሰላም ሁኔታ አስጠንቅቀዋል። ይህም የፕሬቶሪያው ስምነት አተገባበር ላይ እንቅፋት ነው ሲሉም ተናግረዋል። ዩኤስ አሜሪካ ምን ተግባራዊ እርምጃዎችን መውሰድ አለባት በሚል ለሴናተር ቫን ሆለን ለቀረበላቸው ጥያቄ ሲመልሱ ከኢትዮጵያና ከኤርትራ ጋር በተያያዘ የተፈጠረውን ውጥረት ለመፍታት ከሞላ ጎደል እየከረረ ያለውን ሁኔታ ለመቅረፍ ነው ሲሉ ቀደም በሀድሰን ኢንስቲትዩት ባልደረባ ጆሹዋ መሰረብ የተነሱትን ስጋቶችም አስተጋብተዋል። እንደ ዋነኛ ስጋት የተነሳው የኤርትራ መንግስት ስምምነቱን በመጣስ በትግራይ ክልል ውስጥ የኤርትራ ጦር መስፈሩንም አንስተዋል። በትግራይ ክልል ለሁለት ዓመታት የቆየውን አስከፊ ጦርነት ያበቃው የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ እንዲሆን ዓለም አቀፉ ማህበረሰብ ጫና ማድረግ እንደሚያስፈልግ ሁለቱም ባለሙያዎች ገልጸዋል። ክብራትና ክብራና አብራችሁን ስለቆያችሁ እያመሰገንን በቀጣይ ፕሮግራም እስከምንገናኝ መልካሙን ሁሉ ተመኘን።